ጋብክ ይበልጥልሃል እኔ ግዴታ አንድ ሰዓት ሙሉ ገስት መጠበቅ አለብን ትችላለህ ለምን ጽጌን አስገብተህ

እየጠራዋት አሰማኝም እየነገርኳት የልብን እቱ ልንገርሽ ምኑን ስንቴ ልንገርሽ አሳብን ያማረ ፍሬ ማይበላ ሁሉ ወዳጅ ማይሆንሽ

ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ሰላም ይሁን፣ ሰላም ሰላም ሰላም

ቃል ለሰንደቅ ዓላማ ነው የዘፈንከው፣ አሪፍ ነው። ይሁን ይሁን ይሁን ለሀገር፣ ሰላም ነው ይሁን ይሁን፣ ለሀገር ዳኒ፣ ሰላም እኮ አልወድም አላልኩም እኔ። እኮ ሰላም ደስ ይለኛል፣ ግን ያው

ኮሜንት አርገሽ ነው የመጣሽው፣ ሪፖስት አረግሽ ኮሜንት፣ ሪፖስት አርገሽ ነው። አያችሁ ጋይስ፣ አያችሁ ስታጭበረብር። ሂጂ ሶፊ፣ አዲስ የለቀቅኩትን ሪፖስት አርገሽ

ቤተ ሰላም፣ ሰላም እንዴት ነሽ? እግዚአብሔር ይመስገን። ለኝአውው በጣም ነው የምወዳችሁ በጣም ነው የማከብራቸው አንተንም፣ ጽጌንም ሽንድ እናመሰግናለን። ባለክ ላይ እግዚአብሔር ይጨምርልክ። አሚን አሚን። በቃ ሰላም ልክ ነው የገባት አያችሁ? ጋይስ ልክ እንደሱ ሪፖስት አድርጋችሁ አዲሱን ቪዲዮ